የእኔን ኤግዚስተንስ ኢንዴንጀር ለማድረግ ከመጣ አውል ፋይት ሂም። ከዛ ውጭ ግን የራሱን እምነት የራሱን ምንነት የራሱን ሁለንተናዊ ስብዕና ይዞ በዛች ሀገር ላይ ከእኔ እኩል እኔም ከሱ እኩል የምንኖርበትን ኢንቫይሮንመንት እስከፈጠረ ድረስ ለምንድን ነው እሱን ሰዎች መጥተው ጠላት ብለው ሲሉኝ የምቀበለው? ዋው ላይ አስክራይብ ዶስ ፒፕል በፍጹም አላረገውም። ሀገሬ ሰላም ብትሆን እኔ የሰው ሀገር ውስጥ መኖር አልፈልግም፣ ሲጀመር ማለት ነው አይ ፕሪፈር ቱ ጎ ቱ የመን ኦር ሶማሊያ ኦር ሱዳን። ኢትዮጵያ ብዙ አፍርታለች ፎር ላስት በተለይ ፎር ላስት ሳስት በተለይ ፎር ላስት ሴቭን ይርስ። እንደዚህ አይነት ስልባቦት የምን እነዚህ ተዋቸው፣ የሶሻል ሚዲያ ትሮለሮች ማለት ነው ቢስቶች አለ ሶሻል ሚዲያ ቢስት የሚባሉ ማለት ነው

ሉክ ማሚ ላስት ኤይት ይርስ ክሬት ያደረጋቸው ማንነቶች አሉ ኢትዮጵያ ውስጥ በጣም አይደንቲቲ ክራይሲስ የሚባለው ያመጣብን ነው፣ በጣም ማንነትን አንደርስታንድ እንዳታደረግ የሚያደርግ ዊ ኖ። እኮ ኢትዮጵያ ውስጥ ስንት ዓመት ረጅም ዓመታቶች ሁለቱ እምነቶች በምን ያህል ቁርኝት እንደቀጠሉ ዊ ኖ። ኢትዮጵያ ኤርትራ ገብተዋል አይደለ? አሁን እንደዚህ አዲስ የመጡት ጀኔሬሽኖች አክሰፕት ላያደረጉ ይችላሉ። በተለይ የማይሆን ሶሻል ሚዲያ ኢንፍሉዌንሶች ክሬት ያደረጓቸው ማንነቶች አሉ፣ ፋንታሲ ወርልድ ላይ ያሉ ሪያሊቲውን የማያውቁት ገብቷል? እነሱ የሚያመጡት እንትን ማጆሪቲው ላይ ለውጥ አለው ብዬ አላስብም። ማጆሪቲው ሪያሊቲውን ስለሚያውቀው ሰው ዝም ብሎ እዛም እዚህም እንደሚናከሱ እሾች መቁጠር ነው እንጂ እነሱ ላይ አታክ ስታደርግ ምንድነው ይሄ ኢሹ ቢገርድ ሊሆንና ሰዎች አትራክት ያደርጋል። እኔ ብዙም እነሱ ፎከስ ማድረጉ ትርጉም የለውም፣ መታወቅ ስላለባቸው ነው። አሁን እዚህ ጋር መቱ። አሁን ሄኖክ የሚባል ልጅ ማለት ሁሉ ጊዜ ያስቀኛል። በቃ መልቲፕል አካውንት አለው አንድም ቀን ከአእምሮ ውስጥ ጤነኛ ሐሳብ ወጥቶ አያውቅም። አንድም ከነ ማለት አይ ኖው ሂም ፎር አ ሎንግ ታይም። ስሙ ደግሞ ሄኖክ ነው። ሄኖክ ማለት ኢድሪስ ማለት ነው። በነገራችን ያስከው ስምን እንኳን ራሱ ክብሩንና ቦታውን አታውቅም።